አሰላሙ አሌይኩም ረህመቱላህ በረካቱ ሰላም ሙድና የተከበራችሁ። እስኪ ዛሬ ወግዲን መሀል አገሩን በጠዋት ነው የተነሳሁት። ከጁኒር ነው የተነሳሁት ማለት ነው። ግን ላይክ ሰብስክራይብ እያረጋችሁ እንድታሳውቁኝ እፈልጋለሁ። እስኪ ጁኒርን ላሳያችሁ። እንግዲህ እዚህ ትምህርት ቤት የተማረ ማን ነው? ዝክርያት ይሆናችሁ ይህ ማለት ነው። እዚህ ትምህርት ቤት የተማራ ራሳዮች። በዚህ አጋጣሚ ጠዋት ነው። በነገራችን ላይ አገሩ ጠዋት ነው። እስኪ መሀል ከተማ ለስራ እንጂ ለመኖሪያ አይሆንም። ይሄ በነገራችን ላይ ምርጥ ምርጥ ፎቅ ተሰርተዋል። አሳያቸዋለሁ ቆይ ሰው ሀብታም ሆኗል። እዚህ በቀበሌው ዘንድ ራሱ ምርጥ ምርጥ ቤት ተሰርቷል። ይሄ ያው ከጁኒየር ጁኒየር እዚህ ጋ ነው። በነገራችን ላይ ያው ከጁኒየር አለፍ ብሎ ይቺ ትንስዬ ናት፣ ባለ ሁለት እንትን እያቸዋት በነገራችን ላይ ይሄ መሀል ከተማ ወላሂ በጣም ለስራ ያው እንግዲህ አሁን ትልቅ ከተማ ነው። በነገራችን ላይ ይሄ ትልቅ ፎቅ ላሳያችሁ ብዬ ነው የመጣሁት። ትልቅ ፎቅ እየተሰራ ነው። ባለ ስንት ፎቅ ነው? ባለ ስድስት ነው፣ ባለ ሰባት ይሄ ማለት ነው። ይታያችኋል። ይሄ ገርቢው ነው፣ ገርቢው ነው አዎ፣ ትልቁ ዛፍ አለ። ቀበሌ የወግዲ ቀበሌ ዋናው ይሄ ነበር ድሮ ማለት ነው። ታመነ መኮንን እንትን አጠገብ ወደ ለሚ ለወጣ ስል ነው። እስኪ ዋና ከተማውን ላሳያችሁ። ግን ይሄ እንግዲህ ዋና ነው። በነገራችን ላይ ያው ይሄ ፎቅ ይታያችኋል። ማሻአላ እያለሁ እንደዚህ ያልጠበኩ ምን ምን ወግድ ወላ ይታያችኋል። በነገራችን ላይ ይሄ የመንግስት ነው፣ እንደዚ ይመስለኛል። የመንግስት አክይት ቦታ የመንግስት ነው። ይሄ ደግሞ ዋናው እንግዲህ። ወደ ጤና መሄጃ ነው። ዋናው የኢትዮጵያ ንግድ ባንክ ወግዲ ቅርንጫፍ የሚለው ላሳያችሁ ነው። ወግዲ ቅርንጫፍ እዛ ልሄድ በላ በዚህ ግን በዚህ ሊሄድ በነገራችን ላይ እዚህ ላሳያችሁ ብዬ ነው። ይሄ እዚህ ተጀምሯል። ፎቅ ተመልከቱ። እየመጣችሁ መከራያት ይላላችሁ መሻላሁ ነው። ደስ ይላል። ይሄ በዚህ ያው ሆስፒታሉ መሄጃ ነው በነገራችን ላይ ታውቁታላችሁ። ያው ትልቁ ጤና ጣቢያ የው ግዴ ይሄ ነበረ ያው ይሄ ይሻላል። ትንሽ ኮብልስቶን አለ በዚ በዚህ ነው ጤና ጣቢያው። እዛ ትንሽ አለፍ ብሎ ጤና ጣቢያው አካባቢ ድረስ ኮብልስቶን ነው በነገራችን ላይ ያለ እንትን። የመጣሁት ልመለስ፣ አሁን ዋና እንትኑን ላሳያችሁ ያው በዚህ ግን ላይክ ሰብስክራይብ ነገርኳችሁ፣ ማለት ነው። ይሄ ደግሞ እዚህ ጋር ፀሐይ ባንክ አለ ይታያቸዋል። ፀሐይ ባንክ እና በኢትዮጵያ ታች ልውረድ በደንብ ይኸው ይሄ አካባቢ ሰፈር አለው ወደ ዳር ነው። ይሄ መሀል ከተማ ስለሆነ ያው መሀል ከተማ ስለሆነ ወደዚህ ያው እንትን አይልም። በነገራችን ላይ እዚህ ጋር አባይ ባንክ አለ፣ ሂጅራ ባንክ አለ። ያው እዚህ አካባቢ ይሄ እንግዲህ ያው በዚህም ያው ወደ መናኸሪያ የሚያስሄድ ነው ላውም ይሄው እዚህ ጋር ሂጅራ ባንክ ማለት ነው፣ ይታያቸዋል። ይሄው እዚህ ጋር አዋሽ ባንክ። ይሄ በዚህ ደግሞ ወደ እንትና ነው የሚያስሄደው። ያው እንግዲህ በነገራችን ላይ መናኸሪያ ይሄ ነው። አገሩን ትንሽ ወርጄ ላሳያችሁ ወይም ታችሁን ዙሬ እመጣለሁኝ። እስኪ ከቻልክ ወደ ፒያሳ እንግዲህ መሀል ከተማ ይሄ ነው እንግዲህ ዙሪያ ሁላ ሱቅ ነው። አዋራና ሱቅ አዋራና በነገራችን ላይ ወደዛ መሄድ ፍላጎት ሳይኖር ነው ነው ያለሁት። እስኪ መሃል ከተማ ላሳያችሁ ብዬ ማለት ነው ይ ባላ ያው እንግዲህ ፒያሳ የነበረችው ይህቺ ናት። በነገራችን ላይ ሀገራችሁ ላሳያችሁ ብዬ ነው። ይሄ ቤተ ክርስቲያን ስሙን አላውቀውም፣ በዚህ አጋጣሚ እረስቸዋለሁ። ያው ላሳያችሁ ትንሽ ነው ላ እንግዲህ አሁን ሰዓት ሰላም የለም በዚህ አጋጣሚ ሰላም ስላችሁ ነው ያው መሀሉን ያው ሄለ ስራ ነው ብያቸዋለሁ። መኖሪያ ግን በቃ በነገራችን ላይ ሰፍቷል መንገዱ በጣም አሪፍ ነው። በየ መንገዱ ትቦ ምናምን ውሃ ማፋሳሻ አለው። ያው ጥሩ ላይ ነው። ትንሽ ያው በዚህ በግርግር ምክንያት ነው እንትን ያላሉት እንጂ ብዙ ለውጥ አለ። በጣም ብዙ ነገር መንገድ ሰፍቷል። በጣም ለውጥ አለ። ሀገራችን እንደ ድሮ አይደለም፣ አድርጓል። አሁን ብር ካለ ብዙ የሚሰራ ስራ አለ። እና እስኪ መናኸሪያውን ገብቼ ደግሞ አሳያችኋለሁ። ይሄ በዚህ ወደ ፖሊስ ጣቢያውና ወደ ሰኮሩ መስመር የሚያስሄድ ነው። ልመለስ በዚህ በዚህ ማለት ነው። ይሄ ወደ ሰኮሩና ወደ ፖሊስ ጣቢያ፣ ይሄ ደግሞ በዚህ ወደ መናኸሪያ ይህ አሁን የመጣውበት ነው። በነገራችን ላይ እስኪ መናኸሪያ ገብቼ ደግሞ አላሳያችሁ ማለት ነው። መሀል መሀሏን ትንሽ ቆረስ አድርጌ ይህን እንዳታዩ አሁን፣ ያው በዚች እንዳልኳችሁ ነው እና መንገድ ሰፍቷል፣ ብዙ ነገር እንትን ብሏል። የስራ ቦታ እንትን እያለ ነው። ስለዚህ ማሻላ ብያለሁ ማለት ነው። አሁን እንግዲህ ወደ ወግዴ መናኸሪያ እየገባ ነው። እዚህ ጋር እንደምታዩት ኮንቲነር ሱቅ ነው። በዚህም ብታዩ ሱቅ ነው፣ ጣላላ ሱቅ ነው ማለት ነው። እንግዲህ መናኸሪያችን ይቺ ናት። ያው እንትን እንዳይል ባልገባ ደስ ይለኛል፣ ካሜራ ባላትገባ ማለት ነው። ሱቁ ምንድነው ምናምን ልሽ መናኸሪያ ነው በነገራችን ላይ እዛ ጋ ፎቅ ተጀምሯል። ያው መጋዘኑ ያነው ምናምን ነገርና ማሻአላህ ብያለው። ያው ይሄን ይመስላል እንግዲህ ወግዲ መናኸሪያ ባልገባ ደስ ይለኛል። እና ይሄን ነው የሚመስለው። ላይክ ሰብስክራይብ እያረጋችሁ ማሳደጋችሁን እንዳትረስ ማለት ነው። ያው ማሻአላህ ብያለው በነገራችን ላይ እና ያው እና ያው ልሰናበታችሁ ነው ማለት ነው። ወደ መናኸሪያ ልገባ ነው። ግን ላይክ ሰብስክራይብ ያደርጋችሁ። ወግዲ ተቀየራለች። አላህ ሰላሙን ያወርድልን በሀገራችን ላይ በሁሉም ቦታ እንጂ። ብር ካላችሁ የሚሰራ ስራ አልሞልቷል ማለት ፈልጋለሁኝ። ኢንሻአላ እና ይመቻችሁ። ያው ወደ መኪና አልገባ ነው። በቀጣይ ቪዲዮ እስከምንገናኝ ድረስ ያው እንዚህ ጌቶ ያቀ መድኃኒት እንትን እና ይህን ይመስላል። እንወዳችኋለን። የምትፈልጉትን ነገር በስልክ በኮሜንት መጠየቅ ትችላላችሁ። ሰላም አሌይኩም ወራህመቱላህ። እናት ሀገራችንን ሰላም ያደርግልን፣ ሰላም ይመለስልን። መለስልን ላለሁኝ እወዳችኋለሁ። ገንዘብ ካለ ሁሉም ነገር አለ ማለት ትፈልጋለሁ። ይመቻችሁ። ይህ ግዲ መናኸሪያ ማለት ነው። ይሄ ነው።